እኔ እና እሷ ሪሌሽንሺፕ ላይ አገባ እንዴ? ይሁን እሺ። ግን ግን እኔ ግንኙነታችሁ ምናምን አንዳንዴ ጥሩ ነው፣ እንደዚህ አይነት ፍራቻ ግን፣ ዛሬ የፈለከኝ አጠገቧ እንዳትደርስ ልትለኝ ከሆነ እመጣለሁ ያልክ የቅርብ እመጣለሁ ያልክ የቅርብ እኔ ምንም አላመጣም፣ አላመጣም። እኔ እኔ አላመጣም። ለምንድን ነው? ችግር እንድፈጥር ብንገፋፋኝ። ሰላም ሰላም፣ እንዴት ናችሁ ድና፣ የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? ፈጣሪ ይመስገን አለን። እንግዲህ ያው ትንሽ አንድ ለቀን ጠፋ ብለናል። ብዙዎቻችሁ በተፈጠረው ነገር እያዝናችሁ ስትደውልልኝ ቴክስት ታደርጉልኝም ነበረ። ያው እንግዲህ እኔና ዮርዲ በመከባበር በመዋደድ ነው የተለያየ ነው ማለት በቃ። እሷ ጋም እውነት አለ፣ እኔ ጋም እውነት አለ። ብዙዎቻችሁ ደግሞ ያልገባችሁ ነገር ነበረ። በምን እንደተጣላን ለምን እንደተጣላን ለምን እንደተለያየን ምናምን ብዙዎቻችሁ አልገባችሁም። ያው ብዙዎቹም ነገር ወደ ሚዲያ ማምጣት ወይ እኔን ወይ እሷን ትንሽ ሳይኮ ሊጎዳ ስለሚችል የተጣላንበት ነገር ሚዲያ ላይ አምጥቶ ቤተሰብን ከማስጨነቅ ወይም እሷ እንድትጠላ ወይ እኔ እንድትጠላ ከማድረግ ያው ከመቆጠብ አንፃር ነው፣ እና ያው እኔና ዩርዲ የተለያየንበት ነገር ለጊዜው ትንሽ ይቆየንና፣ ማለት ስለማይጠቅም ወደናንተ ማምጣቱ ለኛ አይጠቅመንም። ወይ እኔን ወይ እሷን ሊጎዳት ስለሚችል ወደ ሚዲያ ማምጣቱን አልፈለግ ነው። ለዛ ነው እንትን ያለውና ከካሜራ ውጪ እጅግ በጣም ብዙ ነገር ተነጋግረናል። እጅግ በጣም ብዙ ነገር አውርተናል። ብቻ ብዙ ነገር ሆነናል እና ዛሬ ዛሬ ወደ እናንተም የመጣሁት ወንድሟ ደውሎልኝ እፈልግሀለሁ ምናምን ስላለኝ ነው ካሜራ ይዤ የመጣሁት ነግሬዋለሁ። ለእሱም ቢሆን ማለት አንተን የማገኘው ከሆነ ቪዲዮ ይዤ ነው የምመጣው ምናምን ብየዋለሁ እና ለዛ ነው ዛሬ ወደ እናንተ የመጣሁት ምን ተፈጥሮ እንደነበረ ምን እንደተፈጠረ ምናምን አላውቅም። የሆነ ግን ትንሽ ጓጓ እያለ ነበረ እንትን ያደኝና እና ቤተሰቦች ያው አንዳንድ ነገሮችን ሰምቼ የነበረ ዩርዲን እንዳመማትና ትንሽ ጥሩ ሁኔታ ላይ እንዳልነበረች ምናምን ነግሮኛል። ግን ሄጄ ላያት ሞክሬ ነበረ ቤቷ ድረስ ሆስፒታልም አሟታል ተብዬ ተጠርቼ ሄጄ ሊያሳየኝ ፈቃደኛ አልነበርም። ማለት በጣም በቃ የመሬ ነው የምላችሁ። ቪዲዮ ማድረግ አልፈለኩኝም ነበር፣ በጣም በቃ ዲስሪስፔክት እያደረገኝ ነበር። ከዛ ያስወጣኝና እና ዛሬ ደግሞ ፈልጋለሁ ምናምን ብሎ ሲጠራኝ በጣም ትንሽ ረበሸው፣ ተረበሸ ውስጤ ማለት እሷን አሟት እንኳን እንዳያት ያልፈቀደልኝ ሰውዬ ዛሬ ና እኔ ፈልጋለሁ ምናምን ማለቱ የሆነ ጤናማ ምናምን መስሎ ስላልታየኝ ነው ካሜራ ይዤ የመጣሁት። ያው እሷን ታማ ለጠይቃት ሲሄድ ካሜራ ቢዝ ጥሩ ነበረ፣ ግን ያው ለእሷ በማሰብ እሷን ቤተሰቦችን ማሪስፔክት ከማድረግ አንጻር ነው። ብቻ ግን መልካም ነገሮች እንደሚፈጠሩ ተስፋ አደርጋለሁ። ያው ብዙ አላንዛዛባችሁ ሲመጣ እንግዲህ አብረን እናያለን የሚፈጠረውን ነገር። በነገራችን ላይ ቤተሰቦች፣ እሱ መጥቶ የሆነ ነገር ቢፈጠር ምናምን ካሁኑ ይቅርታ ጠይቃችኋለሁ። ምክንያቱም በጣም ብዙ ታግሸዋለሁ። ባለፈው ሆስፒታል ላይ ና እናንተ አላያችሁትም ካሜራ ይዤ ስላልመጣሁኝ። አሁን ግን መስመሩን ካለፈ ምናምን ከኔ ጋርም ልንቀያየም እንችላለን ከእሱ ጋር። ስለዚህ መልካም ነገር እንደሚፈጠር ተስፋ አደርጋለሁኝ። ያው እንግዲህ እኔ የፈጠርኩት ነገር አይደለም ያው ነገሮች ምናምን ተደራርበው የሚፈጠሩት ነገር ነው እንደዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ ጥፋተኛ የጥፋተኝነት ስሜት ይሰማኛልና ቀድሜ እኔ ይቅርታ እጠይቃለሁ ለእንደዚህ አይነት ለእንደዚህ አይነት ነገሮች እና እሱ እሱ ነገሮች በጣም ጎርተውኛል። እሱ እሱ ነገሮች ናቸው ተጠራቅሞ ተጠራቅሞ በቃ ዛሬኒ ሆነ ራሴን ተረጋግቼ ነገሮችን አረጋግቼ ምናምን እንዳይ እንዳይ የከለከለኝ እነሱ እንደሱ አይነት ነገሮች ናቸውና በቃ በጣም እየደበረኝ ነው። እንደዚህ አይነት ነገሮችን የማደርገው ከእሷ ጋር የምጣለው ከሰው ጋር የምጣለው በጣም እየደበረኝ ነው ብዙ ነገሮች ስለተደራረቡብኝና እኔ ተወዳጆች እጅግ ከልብ አድርጌ አመሰግናለሁ። ኤኒዌይስ ትናንት ኮሚኒቲ ፖስት ባደረኩት ነገር ብዙዎቻችሁ መልካም ምኞታችሁን ገልጻችሁልኛል። እጅግ ከልብ አድርጌ አመሰግናለሁ ሁላችሁም አስተያየት ለሰጣችሁኝ ሁላችሁን ከልብ ከልብ ከልብ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ኤኒዌ እየመጣ ነው መሰለኝ፣ መጥቷል። እንግዲህ እንጠብቀዋለን። እየመጣ ነው ወንድሟ። ኤኒዌ ደርሷል። እንግዲህ ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። እሱ ቢከለከለኝም ግን ያው እሷን ሄጄ ማየቴ ምናምን አይቀርም ሁሉ ጊዜ አብረን የቆየን ልጅ አሟት እኮ እንዳታያት ብለ አባረርከኝ ትናንትና ኤኒዌይ አንተንም ቤተሰቦቻችሁን እዚያ ያሉትን አክብሬ ነው የወጣሁት እንጂ የምሬን ነው የምልህ። ብቻህን ብትሆን ኖሮ እኔ የእሷን ከማየት ማንም ማንም አያግደኝም ነበረ። ሰው ደግሞ እንደዛ የሆነችው በእኔ ምክንያት አይደለም፣ ይሄ በአንተ ምክንያት ማለት እሷ ነግራኛለች። እሱ ችግር የለውም ማለት እንትን ብላኝ ነበር። በአንተ ምክንያት እንዳልሆነ ምናምን ተናግራለች። እሺ አሁን ለምንድን እሷን በተመለከተ ያው እሷ ትበል እንጂ አንተ አይደለም እሱ ምክንያት አይደለም። ትበል እንጂ አንተ ምክንያቱ አንተ ብላ አዝና ምናምን ነው እሷ እንደዛ እያደረገች ያለችው። ይውል ታመመችውም የተጎዳችው ሰማይ ይውል ይውል። እኔና እሷ መሀል ላይ ማለት ነው ገብተ አንተ እንደዚህ ያደረከው በአንተ ምክንያት ነው ምናምን። እኔና እሷ ብንችል ተገናኝተን አውርተን ምናምን የፈታነው ነገር ላይ የፈታነው ነገር ነው እኔ እና እሷ ብዙ ነገር ተጨቃጭቀን የፈታ ነው የጨረስነው ነገር ነው። የጨረስነው ነገር ላይ ደግሞ እኔ እንደዚህ ጥፋት አጥፍተሃል ምናምን አትለኝም አንተ ምክንያቱም እኔ ምንም አላደረኩም። ሰው ደግሞ ሲቀጥል አንተ ምንም አያገባ እሷ ሪሌሽንሺፕ ላይ አያገባ እንዴት ጭራሽ ማለት ነው። ይኸውልህ ከአንተ ጋር እዚህ ልደራደር ምናምን አይደለም የመጣሁት። ከዚህ በፊትም በተደጋጋሚ ነግሬሃለሁ። ባንተ ምክንያት ብዙ ነገር መጥቷል ማለት ነው። ከዚህ በፊት አስጠንቅቄሃለሁ። አሁንም በአንተ ምክንያት ነው ይኸውልህ እየሆነች አለች። የተጎዳቸው የታመነችው እሷ ግን በቃ ስለምታዝንልህ ምንም እኔ ምን። እስኪ ቆይ እኔ ምን አድርጊ ምን ያላደረከው ነገር አለ? እስኪ ሾኔ ምን አደረኩኝ? ምን ያላደረከው ነገር አለ? ከብዙ ነገር እያዘናጋት ነው። ገብቶሃል። እኔ አሁን የመጣሁት በመጨረሻ ጊዜ ላስጠነቅቀ ነው። አንተ ሚራስ ህይወት እንድትኖር እሷ የራሷ ህይወት እንድትኖር ገብቷላ። እንደዚህ እንደዚህ ምንም አይነት እንደዚህ የማረግ ምንም አይነት መብቱ የለም። ሶ ወንድሙ ትችላለ። ወንድሙ አና ወንድነ ወንድሙ አይኖ እቀበላለሁ፣ ያንተን ወንድምነት እቀበላለሁ። ግን ያንተ ወንድምነት ላይ አንተ የራስህን ኑሮ እሷ የራሷን ኑሮ ትኖራለች ብለ የመደምደም ምንም አቅሙ የለም። እኔ ስቲል ከበፊት ጀምሮ በጣም ነው የማከብርህ። በጣም ነው በቃ እኔ አንተን እግዚአብሔር ለአንተ ትልቅ ሪስፔክት የነበረኝ ግን ትላንትና ባደረከው ነገር እኔ እውነት፣ ትላንትና ባደረከው ነገር እኔ ለአንተ ያለኝ አመለካከት በሙሉ ነው የተቀየረው። በቃ ምክንያቱም እኔና ዮርዲ ምንም ነገር እናደርግ ምንም ሶ ዮርዲ ታማ እሷን አታያትም የማለት ማለት መብት አልነበረ ነው ታውቃለህ። ማነቴን የረሳ ይመስለኛል። እንዴት እንዴት ወንድሟ ነኝ፣ ነገርኩ እኮ እኔ። ሰምተኸኛል። ይኸውልህ እኔ ለመጨረሻ ጊዜ፣ ይኸውልህ እኔ ለእሷ ብዬሽ ነው እንደዚህ ማወራ። በጣም ከባድ እርምጃ ወስጄ ነበር ከዚህ በፊት ወደ ተግባር አንተን እምፈራ እማከብረ ለእሷ ብዬ ነው። በቃ እስቲ ለእሷ ብዬ ነው። አሁንም ሆነ እኔ ጋም ከመጣ ለእሷ ብዬ ነው። ሰምተኛ ከዚህ በላይ እሷን ልጎዳት አችልም። እንዳትጎዳ በማለት ነበር እስካሁን የታገስኩ። አሁን ግን አሳያለሁ። ከእንግዲህ አንተ አጠገቧ ትደርስና የምሪው ለሰማይ ሰማይ ሰማይ አንተ ዘን ነው የኔ አጠገብ እሷ ጋር አጠገብ መድረስና አለመድረስ ልንገር ነገር ልንገር በአንተ የሚወሰን አይደለም። በአንተ አይደለም። በየትኛው ምድራዊ ኃይል የሚወሰን አይደለም። የኔ እሷ ጋር መድረስ የኔ እሷ ጋር አለ መድረስ አንተ እሷ ጋር ትደርሳለህ ከእንግዲህ ይሁን እሱን እግዚአብሔር ነው የሚያውቀው። አንተ ወንድ ነህ፣ አጠገቧ ላይ እኔ ደርሰህ ደህና የምንወስድበት እርምጃ ተ የምሬ ነው። ምንም አይነት መጠሪያ እንደዚህ አይነት ነገሮች ደግሞ የምፈራ አይነት ልጅ አይደለሁም። በነገር ላይ እንደዚህ አይነት ነገሮች ያስፈራሩኝ ፍራቻ ምናምን አንዳንዴ ጥሩ ነው። ገብቶሻል። አያትርፈኝ እኔ እንደዚህ አይነት ፍራቻ እኔን አያትርፈኝ፣ እኔን አያትርፈኝ። ሰው ግን ዛሬ የፈለከኝ አጠገቧ እንዳትደርስ ስለተለኝ ከሆነ እደርሳለሁ፣ እደርሳለሁ። እኔ ይኸውልህ፣ እኔ ይኸውልህ አሁንም ቢሆን አክብሪያት ስለማከብራት ስለምወዳት ነው የመጣሁት ሆስፒታል ድረስ። ለአያት አሟታል ሲብት ይባል ለአያት የመጣሁት አንተ ግን እንደ ባዳ ንቃ፣ ምንም እንደማይታወቅ ሰው ንቃ። እዚህ ጋር ድርሽ እንዳትላልቂ፣ ምክንያቱም በአንተ ምክንያት ነው። በእኔ ምክንያት ለመሆኑ ምን ያህል እርግጠኛ ነው? እርግጠኛ ነኝ፣ መቶ ፐርሰንት። እኔ የሆነ ነገር ስላልሆንኩ ነው። እኔ የሆነ ነገር ብሆን በእሷ ምክንያት የምትጎዳው እሷ ነች። ይኸውልህ እኔ የሚሰማኝ እየተጠቀምክባት እንደሆነ ነው ገብተዋል አይደል ማን ነኝ ዩድ ነኝ የምጠቀመው አ እንደዛ ነው የሚመስለኝ በተደጋጋሚ በአንተ ምክንያት ከብዙ ነገር አንጻር ማለት ነው ይኸውልህ ሁላ በትምህርቷ እኔ እንትን ትላለች ብዬ አላሰብኩ ነበር አንተ እያለ ገርሞኛል እሱም ለእኛ ብር ፍርታት ማለት እኛ ወንምራችን ገብቶሃል ይኸውልህ እኔ አሁን አንድ ነገር ልንገረ እኔ አንድ ነገር ልንገረ ስማኝ አንተ አሁን የተናገርካቸው ነገሮች በሙሉ ከቁባሉ አልቃ ከዚህ ችግር ጥፍሬ እንትን አልቆጥራቸውም። ማድረግ የፈለግኩትን ነገር ማደርግ ልጅ ነኝ። ይኸውልህ ምን መሰለህ፣ ደጋግሜ እነግርሃለሁ። አሁን ለአንተ ብላ ብዙ እድሎች አምልጧታል። ከቤተሰብ ተመርቃለች። በጣም ብዙ ወሬ ተወርቷል። ለኛ ለስማችን ለቤተሰብ ጭምር ማለት ነው። ተገምተናል። በአንተ የመጣ ገብቶሃል አይደል? ከዚህ በላይ ምን ትፈልጋለህ አንተ? ይኸውልህ እዛን እሷ ወዳኝ አፍቅራኝ ወድጃት አፍቅሪያት አብረን የሚሆን ሰዎች ነበር። አረለ በቃ መሀላችን ላይ የሆነ ብሬክአፕ መጣ። ብሬክአፕ አደረግን። ከዛ ብሬክአፕ በኋላ አንተ መታ አሁን አጠገቧ እንዳትደርስ። ለአንተ ብላ እንደዚህ ሆናለች። ለአንተ ብላ ብዙ ድላም አንተ ማለት ባንተ ተገምተናል፣ ምናምን ምናምን ብትለኝ ኤክስፔክት አላረገ አለ። ነገር ልንገር ይህን ነገር ማለት ምክንያቱም እኔና እሷ ድሮ አብረን እያለን እንደዚህ አይነት ነገሮች መተተናግራ አታቅም ነበር። ዛሬ እኔና እሷ ስንጣላ ጠብቀ መተ እንደዚህ አይነት ነገር ብትናገር እኔ አልሰማም አላዳምጠም። የእናንተ ፍቅር ጥሩ ነገር ይዞ እየመጣ ስለአለም ማለት እሱን እግዚአብሔር ነው ምን የሚወስነው ከዚህ በላይ ልጅቷ አስከት ሞት ነው። አሁንም አላፈርክም እኮ ተናንቀ ስትናገር ለሷ ብዬ ምናም ትላለህ እንዴ? እና ምንም አይነት ነገሮች እኔን ብትናገረኝ ለአንተ ብላ እንደዚህ ሆናለች ምናምን ካልከኝ እኔም ብዙ ነገር ልነግርህ እችላለሁ ነው ለሷ ብዬ ምን እንደሆንኩኝ፣ ለሷ ብዬ እንዴት እንዴት እንደሆንኩኝ እኔ በጣም ብዙ ነገሮች ልነግርህ እችላለሁ። ከኔ ጋር አታወዳድረውም። እንደዚህ አይነት ነገር የሆነ ሰው ታሪክ በነገር ላይ በጣም በቂ ታሪክ ያለኝ ሰው በሷ ይህን ያህል ከመጣ በኋላ የምሬ ነው፣ አትጠራጠም። እኔ እንደወረሁት ብቻ አይደለም፣ ከዚህ በፊት ብዙ ነገር ለማድረግ ሞክሬ በእሷ ምክንያት አጣቁኝ። ግን አሁን በእሷ ከመጣ በኋላ የምሬ ነው ማለት አንተ በቤተሰብህ ነው። በነገር ላይ እሱን እንዳታስበው በቃ ነግሬሀለሁ። እኔ ማደርገውን እኔ ነኝ ማሳይ። እሱን እንዳታስበው አንተ እሱን አንተ እሱን ካሰብከው ማለት ነው የምሬ ነው ማለት የህይወቴ በጣም በጣም ሰስጎኖቼ ቤተሰብ ሰውጬ ነኝ በጣም ሰሱ እኔ እንትን አልልህም። አንድ ነገር ልንገር ሲጀመር ከዚህ በኋላ አንተ እና እኔ ዮርዲና እኔ ላይ ምንም አይነት ፖይንት የለም። አንተ አሁን እያወራህ ነው ስለሷ ስለሷ ነው። ምንም አይነት ፖይንት የለም። አንተ ታውቃለህ፣ አሁን ይዤ ልሄድ እችላለሁኝ። ገብቷል? እስካሁን የታገስኩ ማለት ነው ለእሷ ብዬ ነው። አሁን ግን ደግሞ ሁላ ስሟን ብታነሳ የምሬ ነው የምልህ፣ የመጨረሻ ማለት ነው። እዚህ ጋር ይደርሷል። የመጨረሻው ነው ማስጠነቀቀ። እዚህ ጋር ከአንተ ጋር ጊዜ ምናምን ለባባከን አይደለም የመጣሁት። ከዚህ በላይ ነግሬ ካልገባ እርምጃ ነው። አንተ ነው የሚያስተካክል። ምንም ገብቶሃል አይደል? እኔ ምንም አላመጣም አላመጣም እኔ እኔ አላመጣም። ለምንድነው ችግር እንድፈጥርብኝ ይገፋፋኝ

ቢሳካ ምኞቴ ሰው ለመሆን ነበረ ጉጉቴ።